ለካ እውነተኛ ፍቅር በዚህን ያህል መንገድ ሲለያይ በዚህን ያህል መንገድ ሲቋጭ ብዙዎችን እንደዚህ ያስለቅሳል፣ ብዙዎችንም እንዲህ ያስከፋል። ብሩክና ሀይሚ ብዙ እያሰብን ነበር፣ ከነሱም ብዙ እየጠበቅን የወደፊት ህይወታቸውንም በጋራ ያደርጋሉ ብሎ ብዙ ኦዲየንስ እየጠበቃቸው ባለበት ሰዓት ለአንድና ለመጨረሻ ጊዜ እንገናኝ በማለት ሀይሚ ብሩክን ተሰናብታ አቅፋው ስትለይ የሚያሳይ ቪዲዮ ተለቋል። ብዙዎችንም ይህ ቪዲዮ ረብሿል። ዝርዝር ጉዳዩን በዝርዝር እናስደምጣቸዋለን። ከዛ በኋላ የተለያዩ የቤተሰብ አባላቶች በጉዳዩ ላይ ሀሳብ አስተያየት እየሰጡበት ይገኛል። ከዚህ ጋርም አያይዞ ሀይሚ የተናገረችው ሌላ አዲስ መረጃም ተሰምቷል። ሙሉውን በዝርዝር እናስደምጣቸዋለን። ሰላም ውድ ሀገሬ ልጆች በያላችሁበት ሁሉ ፈጣሪ አምላክ ጤና ይስጣችሁ። በና ሀይሚና ብሩክ ጉዳይ ተጨንቃችሁ መለያየታቸው በዚህን ያህል ደረጃ አሳስቧችሁ እንቅርፋታችሁ ስራችሁ ላይ ራሱ ጥሩ ሆናችሁ ሳትሰሩ ውጤታማ ሳትሆኑ በስራችሁም የተጎዳችሁ ውድ ሀገሬ ልጆች አረ ይህን ልባችሁን ማንም በምንም ሁኔታ አይቀይርባችሁ ፈጣሪ አምላክ ንጹህ ልብን ያቆይላችሁ ለማለት እፈልጋለሁ ለእኔ ቻናል አዲስ ከሆናችሁ ለእኔም ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ ሰብስክራይብ አድርጉኝ ይላለሁ ቪዲዮን ላይክ በማድረግ ጀምሩ ቀጥታ ይዤ ወደመጣሁት ዝርዝር መረጃዎችም አመራለሁ ብሩክና ሀይሚ አንድ ሁለት አንድ ሁለት እየተባባሉ ቆይተው አሁን የደረሱበት ውሳኔ ብዙዎችን አስደንግጧል። ማንም በዚህን ያህል ደረጃ አምርረው ይለያያሉ ብሎ አላሰበም። በተለይ በሀይሚ በኩል ከእንግዲህ እየተጨቃጨቅን አንዳችን አንዳችንን እየተሰዳደብን መምጣት የለብንም፣ ጥሩም ክፉም ጊዜ በጋራ አልፈናል፣ እኔ አንተን አልጠላህም፣ ለመጨረሻ ጊዜ እቀፈኝ ስትል ብሩክን ተማጽና፣ ብሩክም አቅፏት ሲለያዩ የሚያሳይ ቪዲዮ ተመልክተናል። የእውነት ይህ እጅግ ልብ ይነካል። እነዚህ ግለሰቦች በአንድ ወር በሁለት ወር የሚተዋወቁ ሰዎች አይደሉም። ከተወለዱበት ካደጉበት፣ ከቡታጅራ ጀምሮ የሚተዋወቁ አብረው ብዙ ጊዜያቶችን ያሳለፉ፣ ቤተሰብ ለቤተሰብ የሚጠያየቁ፣ ባደጉበት ሀገርም እጅግ የሚከባበሩ ግለሰቦች እንደሆኑ እናውቃለን። ይህ ፍቅራቸው በአንድ ሲቋጭም ለዛም ብዙ ሰው አስደንግጧል፣ ብዙ ሰውንም አስቆጭቷል። እባካችሁ ቆም ብላችሁ አስቡ ሲሉ ብዙዎች መልእክታቸውን በተለያዩ የሶሻል ሚዲያ ፕላትፎርሞች እየገለጹላቸው ይገኛል። ብሩክና ሀይሚ እውነት ያሳዝናሉ። ብሩክ ብዙ ሊናገር አስቦ ነበረ። እድል ስጪን ትንሽ ላውራም ብሎ ሲጠይቅ ነበር። ይሁን እንጂ ሀይሚ ባሉት ነገሮች ተስፋ ቆርጣለች። እኔ ግን አንተ ባለ ውለታይነ ከእንግዲህ መጥፎህንም ላውራ አልፈልግም፣ አንዴ ግን ልቀፍ ስትል አቅፋው ስማው ተለያይተዋል። የእውነት በጣም የሚያሳዝን ክስተት ነው። ይሄ ነገር ባይሆን ብዙዎች መክረዋል። ብዙዎችም ይሄ ሀሳብሽ ቢቀየር ብለው ሲለምኑ ተሰምተዋል። ይሁን እንጂ ሀይሚ የመጨረሻ ቪዲዮ ነው ስትል ተሰምታለች። ከዚህ በኋላ እውነትን ማስችሏቸው ብሩክም ከሌላ ሴት ሀይሚም ከሌላ ወንድ ጋር ሆኖ ቪዲዮ ይሰራሉ የሚለው የሁላችንም ጥያቄ ነው። እኛ ግን እስካሁን እስካየናቸው ጊዜ ፍቅራቸው የእውነት እንደነበር ተለያይተው የማይለያዩ ሰዎች እንደነበሩም እኛም ምስክር ነበርን። አሁን ግን የሰሩት ቪዲዮ ብዙዎቻችንን አስደንግጧል። ከዚህ ጋር ተያይዞ ቤተሰቦቻቸው ከሚኖሩበት ቦታ መልእክትን እያስተላለፉ ነው ተብሎ መረጃዎቹ እየተሰሙ ይገኛሉ። ይኸውም የብሩኬ ታላላቅ ወንድሞች ሀብና መለኛው በጉዳዩ ላይ ገብተው ሀሳብ እየሰጡበት ይገኛሉ። መለየት የለባቸውም ሁለቱንም እንወዳቸዋለን ሲሉ፣ በሌላ በኩል የሃይሚ አባት የሆኑት ጋሽዬም እኔ ልኮ ልጄን አደራ ሰጥቼ አዲስ አበባ የላኩት በብሩክ ነው እንጂ በማንም አይደለም። ልጄን እኮ አምኜ አዲስ አበባ እንድትኖር የፈቀድኩላት ካብርሽ ቀጥሎ ይቆጣጠራታል፣ ይንከባከባታል፣ ይከታተላታል ብዬ ማስበው ብሩክን ነው እንጂ ሌላ ሰው አላምንም ሲሉ ስለ ብሩክ ያላቸውን አክብሮት ስለ ብሩክ የሰጡትንም ትልቅ አደራ በማስታወስ ጭምር መረጃን አሰምተዋል። እውነት ነው ጋሽዬ፣ ከዚህ በፊት በሰሯቸው ቪዲዮ በተለያዩ በሚለቋቸው የዩቲዩብ ቀረጻ ላይ ብሩክን ደጋግመው ያመሰግኑት ይወዱት ነበር። ብሩኬ ማለት ለእኔም እንደ ልጄ ነው ማየው። እጅግ የተባረከ ስነ ስርዓት ያለው በቤተ ክርስቲያን ያደገ አንደበቱ ጥሩ ትሁት የሆነ ልጅ ነው እወደዋለው፣ አከብረዋለሁ ሲሉ ሰምተናቸዋል። ተመልከቱ። እዚህ መሃል ታዲያ ምን ገባ? ብዙ ፍቅር ውስጥ ብዙ ትዳር ውስጥ ሰው እንዲ ለያይ ከሚያደርጉ ወሳኝ ነጥቦች መካከል የቤተሰብ ጉዳይ ሆኖ እንመለከተዋለን። ይሁን እንጂ የእነዚህ ፍቅረኛሞች መካከል በቤተሰቦቻቸው ዙሪያ ያሉ ሰዎች እንዳለ ስለነሱ አንድነት የሚያወሩ ናቸው እንጂ ማንም ይለያዩ ብሎ የሚወስን የለም። ሁለቱም አንድ ላይ እንዲሆኑ ሁለቱም በኩል ያሉ ቤተሰቦች ይፈልጋሉ። የብሩኬ ወንድሞች ለብሩክ ወንድማቸው አግዘው ሀይሚን አንድ ቀንም ተናግረዋት አያውቁም። ብሩክና ሀይሚ ተለያይተው በነበረበት ወቅት ራሱ ሀይሚ መልካም ልደት የእኛ ትንሿ እህት የወንድማችን ፍቅረኛ እያሉ እያሞጋገሱ ስሟን እየጠሩ እንኳን ተወለድሽልን ሲሉ ተመልክተን ነበር። በዚህ በኩል ጋሽዬም እኔ ሀይሚ ልጄ ብትሆንም ብሩክንም በጣም ነው የምወደው፣ እጅግ ነው ማከብረው እያሉ ደጋግመው የብሩክን ስም እየጠሩ በተለያዩ ቦታ ያመሰግኑት ነበር። መለያየታቸውንም ሲሰሙ ጥሩ ሁኔታ ላይ እንዳልነበሩ መረጃዎቹ ሲሰማ ነበረ። ታዲያ እነዚህ ልጆች ቤተሰቦቻቸው አንድ ላይ እንዲሆኑ እየፈቀዱ በሁለቱም በኩል ያሉን ቤተሰቦች ሁለቱን አንድ ላይ ሲመለከቱም እየተደሰቱ ለምን በዚህን ያህል ደረጃ ወስነው ለመለያየት እንደደረሱ ለእኛም ጥያቄ ሆኖብናል። እባካችሁ ቆም ብላችሁ አስቡ ለማለትም ፈልገናል። በዚህ ጉዳይ ጋር ተያይዞ እንግዲህ ብሩኬ ያልጨረሰው ሊናገረው ብዙ የሚፈልገው ነገር እንዳለ በቪዲዮ ላይ ተመልክተናል። ቆይ ላስረዳሽ፣ የኔንም ሀሳብ ሰምተሽ የምንለያይም ከሆነ እንለያያላት፣ ሀይሚ እባክህ እቀፈኝ እያለች ደጋግማ እየለመነችው ሲያቅፋ ከዛ በቃ ዚጋ ብላ እጅግ ልብ በሚነካ ነገር ጥላው ስትሄድ ተመልክተናል። ተመልከቱ፣ ፍቅር አልቆ አያልቅም። ብሩክ አሁንም ቢሆን አልቆረጠለትም። እባካችሁ ይህም ቪዲዮ የምትመለከቱ በብሩኬ በኩል ያላችሁ ቤተሰቦቹ እንዲሁም የሃይሚ አባት ጋሽዬም ጉዳዩ ላይ አሁን መግባት አለባችሁ ከምትኖሩበት ከቡታጅራ ቀጥታ ወደ አዲስ አበባ መታችሁ ሁለቱን ልጆች ሀይባ ያስፈልጋቸዋልና ልትመክሩ፣ ልትቆጡ ይገባል ሲሉ ብዙዎች መልእክታቸው እያስተላለፉ ይገኛል። ሃይሚ የብሩኬን ወንድሞች እጅግ ታከብራለች እጅግም ትወዳለች። እናቱን እሙሽዬንም በጣም ትወዳለች፣ በጣም ታከብራለች። በእርግጠኝነት እኛ ማለት የምንችለው የብሩኬ ወንድሞች እናቱ ቢያናግሯት፣ ቢለምኗት፣ ሽምግልና ቢገቡ እምቢ ብላ እምቢ ብላ አትጨክንም። በፍጹም ይህንንም አታደርግም። ሃይሚ እንደዚህ አይነት ስብዕናም የላትም። ታላለቆቿን የምታከብር ቶሎ ስሜቷ የሚሰበር ቶሎም ደስ የሚላት ግለሰብ እንደሆነች ተለያዩ በምትለቃቸው ቪዲዮዎች ተመልክተናል። ስለዚህ እባካችሁ የብሩኬ ቤተሰቦች ብሩኬ ወንድማችን ሳይጎዳ ብሩኬ ያለበት ነገር እየተባባሰም እንዳይመጣ ሀይሚን ጠርታችሁ ሽምግልናም አድርጋችሁ እነዚህ ሁለቱን ልጆች በእርጋታ ስሜት ሆነው አውርተው ችግራቸውን ፈትተው እንዲታረቁ እንድታረጉ የእውነት ከልብ እንመኛለን። በዚህ በኩል ጋሽዬም ቢሆን ልጆት ሌላ ሰው እጅ ገብታ ወደፊት ተጎርታ እንዳትጎዳ መጥፎ ቦታም እንዳትወርቅ ለእሷ ጥሩ የሆነው ሰው እስካሁንም የተንከባከባት ጸባዩዋንም እየቻለ በጥሩ ሁኔታ ይዟት የነበረው ብሩኬ ነውና ብሩኬ ከእሷ ሳይርቅ እሷን ብዙ ሳትጎዳ እሶም ቢሆን ልጆትን ተቆጥተው መክረው ብሩኬንም አምጥተው መክረው እንዲያስማሙ የእውነት ከልብ እንመኛለን። በሁለቱም ያለ ቤተሰብም ያስማማ ስንል መልእክታችንን ደጋግመን እኛም ማጋራት ፈልገናል። ጠቅለል ባለመልኩ ይዘንላቸው የመጣ ነው በዛሬ ቪዲዮ እጅግ ብዙዎች ሊያዩት በጓጉት በነበረው ሳይሆን ያልተ ተጠበቀው ሆኖ መለያየታቸው ይፋ በወጣው ቪዲዮ ምክንያት እሱን በተመለከተ ነበር መረጃ ያደረስኳችሁ። በሌሎች አዳዲስ ቪዲዮ ተገናኝተን እነዚህ ግለሰቦችም ቤተሰቦቻቸው ከሚኖሩበት ቡታጅራ አዲስ አበባ ድረስ መጥተው ሁለቱን ልጆች ሲያስታርቁ የሚያሳይ ቪዲዮ በጋራ እንመለከታለን ብዬ የእውነት ትልቅ ተስፋ አለኝ። ለዛሬ ዘውቸው የመጣሁት መረጃ ይህን ይመስሉ ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም።